ማትሪክ ላይ ብዙ ተማሪዎች ትኩረትን ማሰጡት ግን ትኩረት ሰጥተው ቢዘጋጁበት ውጤታቸው ላይ ቀላል የማይባል ለውጥ ስለሚያመጣው ትምህርት እናወራለን። እሱም ጂኦግራፊ ነው። ጂኦግራፊ ከ85 በላይ አምጥታችሁ የምታልፍባቸዋል ሶስት ዘዴዎች እነግራቸዋለሁ። የመጀመሪያው ዘዴ ዶንት ቢ ሞራዝ በት አንደርስታን ደ ኮንሰፕት የሚባለው ዘዴ ነው። ይህ ዘዴ ኮንሰፕቶቹ ሸምደን ለማስታወስ ከመሞከር ይልቅ ነገሮች እንዴትና ለምን እንደተፈጠሩ ብንረዳው ደጋግመን ማንበብ ሳይጠበቅብን በቀላሉ እንድናስታውሰው ይረዳናል። ሁለተኛው ዘዴ ደግሞ ድራው ደማ ኢንዮ ሄድ ነው። እንደምታውቁት ጂኦግራፊ የተለያዩ ቦታዎችንና እዛ ቦታ ላይ የተከሰቱ ክስተቶችን ያብራራልናል። በዚህ ጊዜ እነዛን ቦታዎች አይምሯችን ላይ በመሳል እና እነዛ ክስተቶች ለምን እንደተፈጠሩና እንዴት እንደተፈጠሩ መረዳት እንችላለን። ሶስተኛውና በጥናታችሁ ጊዜ ደግሞ በጣም ጠቃሚ ነው የማስበው ዘዴ ደግሞ አዲስ ኮንሰፕትን ከተማራችሁ ወይም ደግሞ ከተረዳችሁ በኋላ በፊት ጥያቄዎችን ሊሆን ይችላል አሊያም ደግሞ ፍላሽ ካርድን በማዘጋጀት በተለያየ ጊዜ ኢንተርቫል ውስጥ መከለስ አለባችሁ። ይህ ዘዴ አንድን ኮንሰፕት በቀላሉ እንድታስታውሱና በተጨማሪም አንድ ቶፒክ ላይ ብዙ ጊዜ እንዳትፈጁ ይረዳቸዋል። እናንተስ የየትኛው ትምህርት ላይ ቲፕ እንድንሰራላችሁ ትፈልጋላችሁ? መልሳችሁን ኮሜንት ላይ አስቀምጡልን። ይሄ ቪዲዮ ከተመቻችሁ እና ሌሎች ቪዲዮዎች እንዲደርሳችሁ ከፈለጋችሁ ይህን አካውንት ፎሎ ማድረጋችሁ እንዳትረሱ።